ራ ቤተ ክርስቲያን ቆርጣ ተነስታለች። ይሄኛውን ፕሮጀክት ያለ እናንተ ለማሳካት ከባድ ነው። የፊታችን እሁድ መጋቢት ሰባትና ስምንት ከምሽቱ ሶስት ሰዓት ጀምሮ በቲክቶክ ላይቭ ላይ እንገኛለን። ሁላችሁንም በጉጉት እንጠብቃለን። እናንተም በጉጉት እንድጠብቁ ልናሳስባችሁ እንፈልጋለን። ሙሉ አባቶችና እናቶች ፓስተሮች ሁሉ አንድ ላይ እንመጣለን። ስለዚህ ባርኮቱን ለመቀበል በቅድሚያ ተሰልፋችሁ አገልግሎቱን እንድታገለግሉ ይሁን። ሁላችሁንም እንወዳችኋለን። ለወደደንና ካጢአታችንም በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግሥትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን አሜን። ቅዱሳን፣ እንግዲህ አሁን የምንገኘው የሀደሮ ቁጥር አንድ ቃለ ሕይወት ቤተ ክርስቲያን ህንፃ ውስጥ ነው። አዳራሹ ነባሩ አዳራሽ ይህን ይመስላል። እነዚህ ኮሎኖች የቤቱን ውበት ውበት ብቻ ሳይሆን ቤቱ ሰዎች በስነ ስርዓት መድረክ አካባቢ ላይ ያሉ ነገሮችን እንዳያስተውሉ እንዳያዩ ከመድረክ የሚተላለፉ መልእክቶችን የተለያዩ ነገሮችን ማየት እንዳይችሉ እንቅፋት ሆነው የቆዩ ነገሮች ናቸው። ኮሎኖቹ እንደምታዩ በጣም ብዙ ናቸው። ከህንፃ ዲዛይንም ከተለያዩ ነገሮች አንጻርም ምናምን ስታይ በጣም አስቸጋሪ የማይመጥኑ ነገሮች ናቸው። ስለዚህ አሁን የህንፃ ዲዛይኑ በሚወጣበት ጊዜ አንደኛ ታሳቢ ተደርጎ የተነሳው እነዚህን ኮሎኖች መሀል ላይ ያሉ ኮሎኖችን በሙሉ ማንሳት ነው። ጋቢ ታዲዎስ ጎደቦ ይባላለው ሀደሮ ከተማ ቁጥር አንድ ቃለሕይወት ቤተክርስቲያን ሚማናን መጋቢ ሆኜ ያገለግላለሁ። የሀደሩ ቁጥር አንድ ቃለሕይወት ቤተክርስቲያን ሸፈራው ሰዳሞ የቤተርሳኒቱ ሰብሳቢ እኔ ዶክተር በለጠ በየነ እባላለሁ። ይህን ፕሮጀክት ወይንም የህንፃ ማስፋፊያ ግንባታውን እንደገና የሙዚቃ ግዢውን የሚያስተባብር የኮሚቴ ሰብሳቢ ነኝ። ጥላውን ሰፋ እባላለሁ። የአደሩ ከተማ ቁጥር አንድ ቃለሕይወት ቤተክርስቲያን የወጣቶች ሰብሳቢ ነኝ። በቤተ ክርስቲያናችን እና በአካባቢያችን እና በዓለም ሁሉ ዙሪያ ያላችሁ ቅዱሳን በሙሉ ወገኖቻችን ሁላችሁንም የጌታችን የኢየሱስ ክርስቶስ ሰላምና ጸጋ ከሁላችን ጋር ይሁን፣ አሜን። የሀደሮ ከተማ ቁጥር አንድ ቃል ህይወት ቤተ ክርስቲያን ከተመሠረታችበት ከተመሰረተችበት ከ1971 ዓ ም ወዲህ ብንጀምሮ የእግዚአብሔርን ስራ ያገለገለች ትገኛለች። የአምልኮ አዳራሽ ከመጥቦ የተነሳ አሁን ደግሞ የአምልኮ አዳራሽ ወይም የህንፃ ማስፋፊያ ስራ እንድታስጀምር እግዚአብሔር አስችሏታል። ይህንን ሸክም ደግሞ በልቧ አስቀምጧልና ተነሳስታለች። ስለዚህ በየተኛውም የዓለም ሀገሮች ያላችሁ ቅዱሳን የዚች ቤተክርስቲያን አገልጋዮችን የሆናችሁ ወንድና ሴት ልጆች የክርስቶስ ኢየሱስ አገልጋዮች የሆናችሁ በተለይ ቦታ ሆናችሁ ጌታን አምላክን የምታመልኩ ቅዱሳን ለዚህ ስራ ቤተክርስቲያኒቱ ይዛ ለተነሳሰችው ለዚህ ዓላማ እጃችሁን እንድትዘረጉ እግዚአብሔር በባረካችሁ መጠን የእግዚአብሔርን ስራ እንድትሰሩ ገንዘባችሁን ለእግዚአብሔር ቤት ስራ እንድትሰሩ በትልቅ ፍቅር ጥሪ ታደርጋለች። ከህዝብ ብዛት፣ ከቤት ጥበት እና የሳውንድ ሲስቴም አጠቃቀም ችግሮች እየተነሳ አምልኮ አዳራሽ ማስፋፋት አስፈልጓል። የጠቅላላ የፕሮጀክቱ የኢንጂነር ዝር ግምት ከ15 ሚሊዮን በላይ የወጣ በመሆኑ በአገራችንና በዓለም አቀፍ ዙሪያ ያላችሁ የቤተ ክርስቲያን ወዳጆች ሁላችሁ ከእኛ ጋር ይህን ለመስራት እንድትነሳሱ በጣም ዝቅ ያለ ነው። ሙቀት በጣም ከፍተኛ የሆነ ሙቀት የሚፈጥር ነው። ይሄ ጣራ በአዲሱ ዲዛይን ምናምን ሲካተት ጣራው በጣም ከፍ ይላል። የተወሰኑ ሁለት ሜትር ከግማሽ በላይ ጣራው ተደርጎ ነው የሚሰራው። እኔ አሁን የቆምኩበት ቦታ ላይ ሰገነት የሚያርፍበት ቦታ ነው። ሰገነቱ አሁን እኔ ከቆምኩበት ቦታ ሰባ ሜትር ያህል ወደፊት የሚሄድ ሆኖ ከላይ ግን በሚያምር ዲዛይን የሚሰራ ሆኖ። ወደ ስድስት መቶ ያህል ሰዎችን አኮሞዴት መያዝ የሚችልልን። ምክንያቱም አንዱ ችግር ወደዚህኛው ዲዛይን ውስጥ ስንገባ ይሄ የህንፃውን የማስፋፋት ፕላኖች ውስጥ በምንገባበት ጊዜ አንዱ የቤቱ ጥበት ነው። በጣም ብዙ ሰዎች አሉን። እግዚአብሔር ትውልድን እያሳደገ ነው። ብዙ ሰዎች እያደጉ ትውልድ እየጨመረ፣ ቤተክርስቲያኒቱ ላይ ያሉ እንትኖች እየሰፉ ያሉበት ሁኔታ ነው ያለው። አዳዲስ ፕሮግራሞች በሚደረጉበት ጊዜ፣ የበዓላት ዝግጅቶች በሚደረጉበት ጊዜ ሰዎችን መያዝ አልቻለም፣ ይሄ ቤት ማያዝ አልቻለም። ስለዚህ አንደኛው የታሰበው ምንድነው እዚህ ጋር ሰገነት ሰርቶ ተጨማሪ ወደ ስድስት መቶ የሚሆኑ ሰዎችን ማካተት ነው። ሁለተኛ አሁን እነዚህ ኮሎኖች በሚነሱበት ጊዜ ከቤቱ ላይ በሚነሱበት ጊዜ ተጨማሪ ወንበር ለማስገባት የምንችልበት ሁኔታ ይፈጠራል። አሁን አዳራሹ ባዶ በሆነበት ሰዓት ላይ እኔ አሁን በዚህ ውስጥ በሚመላለስበት ጊዜ እንኳን ቤቱ ይሞቃል። በጣም ከፍተኛ የሆነ የሙቀት ሁኔታ አለ። ይሄን አስቡት ሰዎች ሁለት ሺህ እና ከዛ በላይ የሆኑ ሰዎች እዚህ አዳራሽ ውስጥ በሚቀመጡበት ጊዜ የቤቱ ሙቀት በጣም ከፍ ከማለቱ የተነሳ በስነ ስርዓት ለማምለክ እንኳን በጣም አስቸጋሪ የሚሆንበት ሁኔታ ብዙ ጊዜ ነው የሚፈጠረው። ጣራውን ራሱ በዘመናዊ ብረት ዘመናዊ ጣራ ለመስራት ኮርኒሶች ይቀየራሉ። አሁን ላይ እንደምታዩት የተጨናነቀ ኤንቫይሮሜንት አይኖርም። በዚህ በኩል ያለው በር ይሰፋል። እዚህ ተጨማሪ በር ታስቧል፣ በዲዛይኑ ውስጥ የተካተተው በዚህኛው ሳይት እኔ በማሳያቸው አቅጣጫ አዲስ በር ይወጣል። ስለዚህ በአጠቃላይ ይሄ ጠበብ ያለ የሚመኑን ቁጥር የማይመጥን ሰፋ ብሎ እንዲሰራ ብዙ ሰዎችን እንዲይዝልን ከዚህ በኋላ የተወሰኑ ትውልዶች እንኳን እየጨመሩ እንኳን ቢመጡ እነዚህን ነገሮች አጀስት ሊያረግልን፣ አኮሞዴት ሊያረግልን በሚችል መንገድ ሊሰራ ቤተ ክርስቲያን ቁርጣ ተነስታለች። ይሄኛውን ፕሮጀክት ያለ እናንተ ለማሳካት ከባድ ነው። ስለዚህ በዩናይትድ ስቴትስ፣ በዩናይትድ ኪንግደም፣ በካናዳ፣ በአረብ ሀገሮች፣ በዱባይ፣ በአቡዳቢ፣ በሱዳን በተለይም ደግሞ በሳውዝ አፍሪካ ውስጥ ያላችሁ ቅዱሳን ወገኖች ከዚህ በፊት ቤተክርስቲያንም የምታገለግሉ በተለያየ መንገድ ስታገለግሉ የቆያችሁ፣ እግዚአብሔር ደግሞ ያን በማገልገላችሁ በተለያየ መንገድ የባረካችሁ ሰዎች ለዚህ አገልግሎት እጃችሁን እንድትዘረጉ እንፈልጋለን። ሁላችንም ላይ በምንገባበት ቀን ሴት ተደርጓል። በዛ ቀን ላይ ሁላችንም በተለያየ ቦታ ያሉ ሰዎችን በማስተባበር ይህን ስራ ለመስራት ተግተን እንድንንቀሳቀስ ጥሪ እናስተላልፋለን። ዛሬ ጥሪ የደረሳችሁ ሁላችሁም እግዚአብሔር ከሰጣችሁ እንድትሰጡ በሌውል አምላክ በእግዚአብሔር ስም ይህን ታላቅ ጥሬን እናቀርባለን። ትልቅ እቅድ ይዛ ቤተክርስቲያን አሁን በዚህን ሰዓት እየተንቀሳቀሰች ትገኛለች። ከዚህ በፊት ከዛሬ ሁለት ዓመት በፊት ሙሉ ሳውንድ ሲስተም ልጂ ለመፈጸም ብላ ስትንቀሳቀስ ቆይታለች ነገር ግን በኢንጂነሪንግ ጥናትና የቤቱ ዲዛይን የሚያሳየው ነገር ያንን ሙዚቃ መሸከም የሚችልበት ግራውንድ እንደሌለ ጥናት ተደርጎበታል። ከዚህ የተነሳ ቤቱን የማስፋፋት ስራ ለመስራት ቤተክርስቲያን በመሪዎች ደረጃ፣ በመማክርት ደረጃ፣ በቤተክርስቲያን ደረጃ ተቋቁሞ ባለው በኮሚቴ ደረጃ በሙሉ ኃይል ቤተክርስቲያኑን ጭምር ሕንፃውን ጭምር ለማስፋፋት አሁን ቆርጠው ወደ ስራ የገባንበት ጊዜ ላይ እንገኛለን። ለዚህም ደግሞ መነሻ እንዲሆን ዘንድ 15 ሚሊዮን የመነሻ ጥናት የተደረገ ሲሆን ይህንን ጥናት ከህዝቦቿ አሁን ካለው ምዕመን ብቻ ማሰባሰብ በቂ ስለማይሆን ከመላ ዓለም ካላችሁ የቤተክርስቲያኒቱን ልጆችን መጠየቅ አስፈላጊ ሆኗል። ሰውድ ሲስቴምን በተመለከተ ያው አሁን የምናያቸው እነዚህ እቃዎች ቤተክርስቲያኒቱ ውስጥ እየተገለገልን ያለንባቸው እቃዎች ናቸው። ነገር ግን አሁን ለአምልኮ ምቹ ያልሆኑ ዘመኑን ጊዜውን ደግሞ ያልመጠኑ በጣም ያረጁ እቃዎች ናቸው። እነዚህ ማይኮች አርጅተው እዚህ ጋር የምናያቸው ሙሉ የሰውን ሲስቴም እቃዎች በጣም ያረጁ ጊዜያቸው ያለፈባቸው ናቸው። እዚህ ጋር የምናየው ድምፅ ማጉያ መሳሪያው ይሄም በዘጠናዎቹ የተገዛ ነው። ከአዳራሹ ጋር የማይመጥንና በጣም ኢኮይ የፈጠረ መድረክ ላይ የሚወራው ድምፅ ተመልሶ ወደ መድረክ የሚመጣበት፣ በሰው ጆሮ ደግሞ በአግባቡ የማይደርስ ላይ ካለው ከቤቱ ዲዛይን ጋር አብሮ የማይሄድ እቃም ከመሆኑ ጋር ይሄ ለውጭ አገልግሎት ብቻ የሚያገለግል አዳራሽ የሚሆን እቃ አይደለም እና ከዚህ የተነሳ በጣም አምልኮ አችንን በነፃነት እንዳናመልክ በቤተክርስቲያን የሚገለገሉ አገልግሎቶች በነፃነት ወደ ህዝቡ እንዳይደርሱ የሚያደርጉ የሳውንድ ሲስቴሞች ናቸው እና እነዚህ ደግሞ በዘመናዊ እቃዎች ቢተኩ በዘመናዊ ሳውንድ ሲስቴም ሙሉ ከአዳራሹ ጋር የተጠና ሳውንድ ሲስቴም ገብቶ እግዚአብሔር እንድናመልክ ቤተክርስቲያን ልጆች ቤተክርስቲያን ፍሬዎች ዞራችሁ ቤተክርስቲያንን አይታችሁ ይሄንን ለቤተክርስቲያን ለትውልድ የሚቀር ነገር ያለፉ አባቶች ይሄንን ሰርተው አልፏሉ እኛ ደግሞ ለሚቀጥለው ትውልድ ምቹ ነገር ሰርተን ማለፍ ስላለብን እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር አምላክ ጸጋ ያብዛላችሁ። ይህንንም በማድረግ እንድታግዙ ይህን እቃ ለመግዛት እየተሯረጥን ስለሆነ በዚህ እንድትሳተፉ በጌታ ፍቅር እናበረታታችኋለን፣ እናሳስባችኋለን። ተባረኩልን። ቅዱሳን አሁን የምንገኘው የሀደሮ ቁጥር አንድ ቃለሕይወት ቤተክርስቲያን ቅጥር ግቢ ውስጥ ነው። ከህንፃው ወይም ከዋና የአምልኮ አዳራሽ በስተዋላ በስተጀርባ በኩል ነው የምንገኘው። እንደምታዩት በዚህ በኩል የህንፃው አንግል በኩል በር የለንም። ቤት የሚገባው ሰው ደግሞ ቁጥሩ በጣም ብዙ ነው። በጣም ብዙ ሰው ይመጣል። ቤቱ የሚይዝልን ሰው እንደውም ካለው ሰው ግማሹን አይሆንም። በጣም ብዙ ሰው አምልኮ አዳራሹን ለመካፈል የሚመች ሁኔታ ስለሌለ ቤቱም ጠባብ ከመሆኑ የተነሳ ብዙ ሰው አይመጣም። በዚህ በኩል አንድ በር ለመክፈትም ታስቧል። አንድ በር ይኖራል ማለት ነው። ከዚህ በተጨማሪ ይሄ አካባቢ ቆንጆ ተደርጎ ይሰራል። በሚያምር ዲዛይን ተሰርቶ እስክሪኖችን በዚህ በኩል ለማስቀመጥ እንፈልጋለን። ተጨማሪ ሰዎች እዚህ ውጭ ሆነው አምልኮውን መካፈል የሚችሉበትን ሁኔታ ለማመቻቸት። በአምልኮ አዳራሽ ጥበት ምክንያት ቤት የሚቀሩ ማምለክ ለማምለክ እየፈለጉ ይሁድ በጣም ብዙ ሰው ነው ያለን የሚመነን ቁጥር የዚች ቤተክርስቲያን በጣም ሰፊ ነው። ነገር ግን ቤቱ በጣም ጠባብ ከመሆኑ የተነሳ ይሁድ በጊዜ በሰዓት ምናምን ያልተገኘ ሰው ቤት ይቀራል። ስለዚህ አሁን ይሄ ሕንፃ ተስፋፍቶ ምናምን በሚሰራበት ጊዜ ብዙ ሰዎች አምልኮን በነፃነት ለማምለክ ከኛ ጋር የሚሆኑበት እድል ይመቻቻል ማለት ነው። ስለዚህ አሻራችሁን በዚህ ስራ ላይ እንድታሳርፉ እጃችሁን እንድትዘረጉ እግዚአብሔር ከሰጣችሁ ነገር ላይ እንድትዘረጉ እንድትቆረሱ። እሱ ብቻ አይደለም። እግዚአብሔር ሰጪ አምላክ ነው። ከሱ የምንማረው ነገር ቢኖር ደግሞ ለጋስነትን ነው፣ ቸርነትን ነው፣ መስጠትን ነው። ለቤተ ክርስቲያን በምንቆረሰው በምንሰጣቸው ነገሮች ሁሉ እግዚአብሔር በረከትን ወደ ህይወታችን ያመጣል። በብዙ መንገድ ይባርከናል። በጤና በንግድ በስራ በተለያዩ ነገሮች ይባርከናል። ስለዚህ እጃችሁን በመዘርጋት ይህንን ህንፃ እንጨርሳለን፣ አዳራሹን እናሳምራለን፣ ቆንጆ ሆኖ ይጠናቀቃል። በዚህ ቤት ላይ እናንተ ከዚህ በፊት በተለያየ መንገድ አገልግላችኋል። አሁን ደግሞ እጃችሁን በመዘርጋት ታገለግላላችሁ። እግዚአብሔር ይባርካችሁ። ይህን ባነሰ ጊዜ ጨረስ እንፈልጋለን። ለዚህ ደግሞ ከፍተኛ የሆነ ባጀት ስለሚያስፈልገን ማስገባት የጀመራችሁ አላችሁ። እግዚአብሔር አብዝቶ ይባርካችሁ። ከዚህ ቀጥሎ ባለው ጊዜ ደግሞ በቲክታክ በኦንላይን በመግባት በጋራ ለመስራት እቅዱም ስላለን ይህን ጥሪ ከሰማችሁበት ጊዜ ጀምሮ ለዚህ እንድትንቀሳቀሱ እንደምታደርጉም እያገለገላችሁም ስለቆያችሁ ለዚህ ደግሞ ህያው ምስክሮች ነን። እግዚአብሔር አምላክ ቤተሰባችሁን፣ ዘመናችሁን፣ አገልግሎታችሁን ይባርክ። እግዚአብሔር ይባርካችሁ። ሁላችሁም በዚህ ሚዲያ ላይ በመገኘት ይስሀቅ በምለው በእኔ አካውንት ላይ በመገኘት አገልግሎታችሁን እንድታገለግሉ ይሁን። ሌሎች ደግሞ እንዲያውቁ ምናልባትም ኮፒ አድርጋችሁ በሜሴጅ ለሌሎች ማድረስ ትችላላችሁ። ቲክቶክ ላይ የሌሉ ሰዎች እንዲረ እንዲያውቁ በሜሴጅ ኮፒ ያደረጋችሁትን ፌስት እያደረጋችሁ መላክ ትችላላችሁ። በቴሌግራም መላክ ትችላላችሁ። ወደ ፌስቡክ ማዘዋወር ትችላላችሁ። እንደዚህ አድርገን አስቸኳይ ስራ ሰብተን እንወጣለን ማለት ነው። እግዚአብሔር ይባርካችሁ። እግዚአብሔር በብዙ ይባርካችሁ። ስለሚታደርጉት ታላቅ አስተዋጽዮ ስለሚታበረክቱ ታላቅ አግሎት በቤት ርሳን ቶሲን ከልብ አመሰግናለሁ። ዘመናችሁ የተባረከ ይሁን። እግዚአብሔር አምላክ በበረከቱ ሁሉ ይባርካችሁ፣ ይቀድሳችሁ፣ ይጠብቃችሁ። አሜን።